ያዎቹ የወገብና የአንገት ህመም እንግዲህ ምክንያቶች መካኒካል የምንላቸው ናቸው። እነዚህም ብዙ ጊዜ ከአቀማመጣችን፣ ከስራ ባህሪያችን፣ ከአተኛኘታችን ረዥም ሰዓት የምናሳልፈው የሰውነት ሁኔታ የሚያመጣቸው ነገሮች ናቸው አብዛኛውን ጊዜ። ነገር ግን በጣም በጥቂት ሌሎች ተጨማሪ ነገሮች ሊመጡ ይችላሉ። ለምሳሌ ብዙ ጊዜ የምንሰማው የዲስክ ችግር የሚባለው ዲስክ መንሸራተት የሚባለው ሊያመጣው ይችላል። አደጋ ሊያመጣው ይችላል። እንዲሁም የተለያዩ አይነት እጤዎች ሊያመጡት ይችላሉ። ነገር ግን በአብዛኛው ጊዜ የአንገትና የወገብ ህመም በተለይ ለአጭር ጊዜ የቆየ ከሆነ ምክንያቱ እጅግም የማያስፈራ ከውሏችን ከአዳራችን አብዛኛውን ጊዜ ከምናሳለፍበት ፖዚሽን ጋር የተገናኘ ነው በሚል ብንይዘው ይሻላል። ከዚህ በኋላ ምናልባት ስናወራ ሌሎችን በጥልቀት ልንወያይባቸው እንችላለን። ነገር ግን አብዛኛውን ጊዜ ምክንያቱ በተለይ አጭር ጊዜ ቆየ ከሆነ ይሄ ነው። እርግጥ ረዘም ያለ ጊዜ ሲቆይ ሌሎች ምክንያቶችን ማሰብ እንችላለን። ዲስክ መንሸራተት የሚባለው ነገር ተጠቃሽ ችግር ሆኖ ይታያል እና እንደው እስቲ ይሄ የዲስክ መንሸራተት በጣም ብዙ ደረጃዎች እንዳሉት ይታወቃል። የተለያየ አይነት የህክምና አማራጮች እንዳሉት ይታወቃል። ቀላል በመድኃኒት ከሚደረግ ህክምና ጀምሮ እናንተ ወደምትሰሩት ከፍ ወዳለ ቀዶ ህክምና ጭምር ማለት ነው እና እስቲ የዲስክ መንሸራተት ማለት ምን ማለት ነው? ለዚህ ለዲስክ መንሸራተት የሚጋለጡ ግለሰቦች እነማን ናቸው? የሚደረጉ ምርመራዎች እና የሚሰጡት የህክምና አማራጮች ምን ይመስላሉ? ደረጃ በደረጃ በደንብ ብታብራራልን አይ ቲንክ የብዙ ጥያቄ የብዙ ግለሰቦችን ጥያቄ የሚመልስ ይመስለኛል። ዲስክ ማለት እንግዲህ በቀላል ቋንቋ በአከርካሪ አጥንቶች መካከል የሚገኝ የመገጣጠሚያ አይነት ነው። ዲስክን ለየት የሚያደርገው ከሌሎች መገጣጠሚያዎች ምንድነው? ዙሪያውን የከበበው ጠንከር ያለ መሸፈኛ ሲኖረው፣ ውስጡ ግን ፈሳሽ ነገር ነው ያለው። ያም እንደ ጄል የምንለው አይነት ሙሉ ለሙሉ ውሃም ያልሆነ ነገር ግን ሞር ፈሳሽ የሆነ ክፍል አለው ዲስክ። ስለዚህ እንግዲህ እንደ ማንኛውም የአካላችን ክፍል ዲስክም ለውጥ ያሳያል። ስለዚህ ከነዛ ለውጦች አንዱ በተለምዶ ዲስክ መንሸራተት የሚባለው ነው። ይህም ውስጥ ያለው ፈሳሽ ክፍል ዙሪያው የከበበውን ጠንካራ ክፍል ጥሶ በመውጣት ነርፎች ላይ ጫና ሊያደርስ ይችላል፣ ላያደርስም ይችላል። አክቹዋሊ ይህም ባያደርስም ግን የጀርባ ህመም ሊያመጣ ይችላል። ነርፎችን ደግሞ ከተጫነ የጀርባ ህመም ወይም የአንገት ህመም ብቻ ሳይሆን ወይ ወደ እጅ ወይም ደግሞ ወደ እግር የሚሰራጭ ህመም ባለበት ደረጃ ላይ ይወሰናል። ይሄ ወዴት እንደሚሰራጭ ሊያመጣ ይችላል ማለት ነው። ስለዚህ ህክምናውን ስናየው እንግዲህ እንዳልከው ደረጃው የተለያየ ነው። ለምሳሌ አኪዩት ዲስካርኔሽን ወይም ደግሞ በጣም ለአጭር ጊዜ የቆየ ሲሆን ህመም ብቻ ነው የሚኖሩ። ስለዚህ ያንን ህመም ማከም በቂ ሊሆን ይችላል። ስለዚህ አብዛኛውን ጊዜ በህመም ማስታገሻ ነው የምናክመው። ነገር ግን ይሄ ህመም ረዥም ጊዜ ከቆየ ወይንም በማስታገሻ መታከም ካልቻለ ወደሚቀጥለው ህክምና እንሄዳለን ማለት ነው። ሌላኛው አይነት የዲስክ ችግር ከህመም ተጨማሪ ምልክት ያለው ነው። ይህም ለምሳሌ መስነፍ ሊሆን ይችላል። እግር ወይንም እጅ ወይንም ደግሞ አንገት ላይ ከሆነ እግርም እጅም ሊያሰንፍ ይችላል። አችን እንደዛ አይነት ምልክት ካለው ወይንም ደግሞ ተጨማሪ ያው ህብለሰረሰር እንግዲህ ዋናው ስራው ወደ እጅ ወደ እግር ወደ ሽንት መቆጣጠሪያ የሚሄዱ ነርቮችን መልእክት ከአንጎል መውሰድ እንዲሁም ደግሞ ሴንሴሽን ወደ ላይ መውሰድ ስለሆነ እዛ ላይ ጫና ካለ ሽንት ማምለጥም እንደዚህ የመሰለ ምልክት ሊኖር ይችላል። እዚህ ደረጃ ላይ ግን ከደረሰ ከመጀመሪያውም በቀጥታ ወደ ቀዶ ህክምና እንሄዳለን ማለት ነው። ስለዚህ የዲስክ መንሸራተት ችግሮች በአጭሩ እነዚህን ይመስላሉ። ስለዚህ አንገት ላይ ወይም ጀርባ ላይ ህመም ሊኖር ይችላል። ያ ህመም ወደ እጅ ወይም ወደ እግር ወይም ወደ ሁለቱም ሊሰራጭ ይችላል። ከዛ በተረፈ ደግሞ የአካል መስነፍ፣ የእጅ የእግር መስነፍ ሊያመጣ ይችላል። ሽንት መቆጣጠር ማጣት ሊያመጣ ይችላል። ስለዚህ ባለው በደረጃው ላይ ተመስርተን ህክምና እንሰጣለን ማለት ነው። ነገር ግን ይሄ ዲስክ መንሸራተት አብዛኛው ጊዜ ህመም ብቻ ስለሆነ የሚያመጣው ከሰባ አምስት እስከ ዘጠና በመቶ የሚሆኑት አካባቢዎች ላይ ህመም ብቻ ነው የሚኖራቸው። ስለዚህ በዚህ ሲመጡ ህመም ማስታገሻ መውሰድ እና ለአጭር ቀናት ለሶስት ቀን ለአራት ቀን ብቻ የሚቆይ ረፍት አድርጎ ማስታገሻ መውሰድ ህመሙን ሙሉ ለሙሉ ያጠፏል። ስለዚህ ብዙ የሚያሰጋ ነገር አለም። ዲስክ ተንሸራተተ ማለት ቀጥታ ወደ ኦፐሬሽን የሚሄድ ወይም ደግሞ ቀጥታ እጅን እግርን የሚያሰፍ ሽባ የሚያደረግ ነገር አይደለም። በጣም ኮመን ነው በተለይ ከሀያ ዓመት እስከ ሀምሳ አመት ላሉ ሰዎች ፈሳሽ ፓርቱ፣ የዲስኩ ፈሳሽ ፓርት እያረጀን ስንሄድ እየደረቀ ይሄዳል። ስለዚህ ፈሳሽ ባለበት ጊዜ ከሀያ እስከ ሀምሳ አመት ባለው ጊዜ በጣም ኮመን ነው የሚከሰት ነገር ነው። ስለዚህ ህመሙን ብቻ ማስታገስ በቂ ነው ከሰማንያ አምስት እስከ ዘጠና በመቶ ከአስር እስከ አስራ አምስት በመቶ የሚሆኑት ብቻ ናቸው ተጨማሪ ህክምና የሚፈልጉት ስለዚህ ይሄ ነው እንግዲህ በአጭሩ የዲስክ ችግር እና የሕክምና።